በርካቶች ባዘን፣ በእንባ በከፍተኛ ለቅሶ አስክሬን ሽኝት አድርጎላታል። በማይጨው ሆስፒታል ላይ ቀብር ስነ ስርዓቷ እንደተፈጸመ ነው የወጡት መረጃዎች የሚያሳዩት። በትግራይ የደስዬ አሸናፊ ወይም የጋዜጠኛ አንቄ ያቶ ጌታቸው ረዳ ወዳጅ የነበረው የትግራይ ፖለቲከኛ የእሱ ባለቤት ህይወቷ ማለፏ በወሊድ ምክንያት የምታወስ ነው። ታዲያ ህይወቷ ያለፈው ቤቲ ትባላለች። በማይጮ ሆስፒታል ነበር ህይወቷ ያለፈው። በወሊድ ምክንያት ነበር ህይወቷ ያለፈው እጅግ አሳዛኝ፣ በከፍተኛ ሀዘን ውስጥ እንደሚገኙ ጭምርም በርካቶቹ እንባ በታጀበ መልኩ በከፍተኛ ሀዘን ለብሰ ብራት አስክሬኗን እንደሸኙ የወጡት መረጃዎች ያሳያሉ። በጣም ያሳዝናል፣ ልብም ይሰብራል። ገና በልጅነቷ ለልጅናት እንኳን ሳትሆን በወሊድ ምክንያት ስታልፍ በርካቶችን እንባ ያራጨ ክስተት እንደሆነ የወጡት መረጃዎችን በማስመልከትም ነው ለእናንተ የዘንላቸው መጣ ነው። ነፍስ ይማር። ሚኪ ነኝ። ከሚኪ ታቦርም ፎይነን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።